እሺ እንዳትለው ነው መችም። መብሬ አመኛ አ የእንጎጥ እኮ ምን ላድርግ ብለህ ነው? እንዲሁ ወይ መብሬ ወይ መብሬ፣ እዲሁ እኔስ እን አስተዳዳርዬ ይሁን የፊልም አላሰባሰብኝም። ምን አሻኝ እንግዲህ ታላችሁምና፣ ምን አቻችዬ እንዲሁ የእንጎጥ እኮ በቃ አንተ ካላ ማከርከው እኮ ችግር እንዴ በቃ ችግር ሲፈጠር እዚህ ቀይ እኮ አንተ ዘንድ ብቻ ሆነ መፍትሄው። እንደው በሰላም ግን እንደው ምን ብለህ ነው አሁን የቀጠርከኝ? ራሱ ሰላም ነው። እንዴት ነው እንደው አየር ባየሩ እንዴት ይሄደ? ክብርና ምስጋና የሆነ ለአንዱ አምላክ አለ። እንደውም እቺ ሰሞን እንደው ሞቅ ሞቅ ጋር ሞቅ አለ። አዎ እንደው እየተሰራ ከጋሩ እንደው ግን ስራው እና ጥሩ ነው። ምን አንድ እንዳንዳሉ ያማ ጥሩ ነው እንጂ አይ እንዶ ይሄ ንግዱ ምናምን ከርሻ በተለይ ያዋጣል? ወይስ እንዶ እንደኔ ላለው እንደ በብሪ አይነቱ ታልሆነማ እንዶ ዝም ሲቀወው ነው እንጂ የሚውል እንዶ እኔ እኮ እንዶ አገር ያወቀኝ ፀሐይ የሞቀኝ ስለሆንኩኝ እሱንማ ነው አባርር እዚህ እንደ ማር ቆራጭ ዛፍም ቢሆን እወጣለሁ። እሱንማ እናውቃለን እንጂ እንዶ ግን እንዶ ካንተ ውጭ አሁን እንዶ ንግድ ላይ ቢሰማራ ሌላ ሰው እንዶ ውጤታማ ይሆን? ምን ንግድ አሰብክ? እንዲህ እሱስ እንደው ዝም ብዬ አሁን እንዲህ ከምን ጓለል ብዬ እሁድም ቅዳሜም አሁን ባል ባል ሲሆን ቤት ዝም ሲቃዋይ ከሚውል አንዳንድ ስራ መስራት ፈልጌ ነበር። እና ስራ ቦልቶ አይደል፣ ሌላ ስራ አይሻልህም? አንተ ረገ ያልክ ሰው ነህ። እንዲያለው ክልብ ክልብ የሚያደርግ ስራ ለእኛ ለመብሪያ አይነቱ ነው እንዲህ አይነት ስራ የሚሆን ሱማ መቼ ጠፋኝ ይብለ ነው እንዲ ግን እዚህ አስር ቤት ወነበርኩበት ታውቃለ፣ አንተ እንትን ተምር ያለኝ ሽመና ስራ እንዴት እንዴት እንዴት አይነት ነጠላ ሰራለሁ መሰል፣ እንዴት አይነት ጋቢ ሰራለሁ መሰል፣ እና እሱን ስራ ሊሰራው ፈልግ ይላል አመጣህልኝ። እንግዲህ ይሄ ማሸጋ ስራው ዋ ምን አየር ባየር እንደኔ ስት ስትባነን ሰው ተሰው ስትዞር ትውላለህ። ይሄ ዋ ለአንተ እንደውም ሁነኛ ስራ ነው። አረባክ ዋ ልሞትልህ፣ ዋ ሸጋ ስራ። እኔማ እንደው ያንን አየር ባየሩ ስራ የኔን ስራ ያልከኝ መስሎኝ ነው እንጂ እንደው ከሰውም አትገናኛት እንደው ነብራራ ነብዬ ነው እንጂ ሁነኛ ስራ ይኸው፣ ልሞትልህ። ይኸው ልሞትልህ ሁነኛ ስራ ነው ይሄማ። ምን ታደርገልህ መሰልህ? አሁን ይሄንን የሽመና ስራ ያልከውን ትሰራልህ፣ እኔ ደግሞ እያራሯጥኩ አየር ባየር ይሸጣሉ። እኔ ሰርቼ እሰጥሃለሁ፣ አንተ ደግሞ አየር ባየር ይሄ አደለም ከዚህ በላይ ከዛ ወላ አንተም ከበርክ እኔም ከበርኩ። እኔ መብሬ እንግዲህ እንዶ እኔ ምን የምቀኛ ይመስላል እንዶ ያንተን አየር ባየር ደግሞ የምሞክር ምን እንዶ ስት ላይ ጊዜ እንዶ እንደዚህ አልኩ። ለማን ላማክረው እንግዲህ አንድ ሳምንት አለፈኝ እና ሐሳብ ካሰብኩ እንዶ ማር ልነግድም ቢሆን ብዬ አሰብኩ። እሱ ደግሞ እንዶ ከተማ ነው ከተማ ደግሞ የከብደኛ ብዬ አሰብኩ። ያንጋሽ ጎርፉ ላማክረው አስቤ ነበር ግን እንዶ እሱ ደግሞ እንዶ አረቄ ካልጠጣ አይንቀሳቀስ እዚህ ሰፈር እንዶ አሁን እንዲሁ ሀሳቢን አሰብኩ አሰብኩ አሰብኩ። መጨረሻ ላይ አንተ መጣልኝ። እነ ዳምጤን ነው ማሰብኳቸው። ያ ዳኛቸውን ማሰብኩት እንኳ ደ ዳኛቸው እንኳ በዚች ልጅት ምክንያት ብዙም የለም፣ አሁን ነብርሯል። እንዲሁ መጨረሻ ላይ መብሬ አንተ መጣል። አንተ ደግሞ ሁልጊዜ እን ስሰማህ ስለብስለ ብር እን ታወራለህ። ይህ ስራው ሲያጣድፍ ነው የሚውል ትላለህ። እንዲ እሱን አሰብኩኝ። መጨረሻ ላይ መብሬ ይመጣልኝ። አሁን ምን ትክክለኛው ሰው ላይ ነው የሚመጣው አያ ምን የቻልኩትን እናገዛለሁ እንግዲህ አሁን ይኸውልህ ወደ ስራው ልግባታልክ እንግዲህ ነገ ዛሬ ሳትል ጀምር እንዲሁ ስራው ጀምር ታች እዚያ ደግሞ እንደው እና ባሌቁ ምናምን እንደው ይቀየሙኝ ወይ ምን ብለው ነው የሚቀየሙ ደግሞ እንዲሁ በሙያቸው ስገባ አንተ እንዳሆኑ እኛ ሰው የእኛ ቀዬ ሰው እንደዚህ አያስብም እንደው ሁሉም ሰርቶ አንተም የራስህን እንደው ፈጣሪ አለልህ ነው የምትሸጥ እነሱም ፈጣሪ ያለላቸው ነው ሰርተው የሚሸጡ። እሱማ ነው እንደው ግን፣ ያው እኔ እኮ እንደው እንደነሱ ያው መቼም ሁልጊዜ አልሰራም ታውቃለህ። እና ይኸውልህ፣ አንበርብር፣ ይሄ ማር ያልከው እንደው ካንተ ጋር ሄድም እንደው ሳይህ አንተ እንግዲህ እንደው የዋህ ነው፣ የሰው ላብ አትፈልግም። እኔ ምን ይሰራልኛል፣ የሰው ላብ አትፈልግም። የሰው ይሄ ማር እንግዲህ ከተማ ብትወስደው ስንት ተሻሽቶ ስንት ጡንቻ ተስኳሩ ጋም ቀልጦ ተገናኝቶ እንደው ምንም አይደረግበት ነገር አለ። ሙዝ ሁሉ እየደባለቁበት ነው ይባላል። ማሩ ላይ ማሩ ላይ አሽተው፣ ደባልቀው፣ ወቅጠው ምን ብለው እንግዲህ ሆድ ውስጥ ሲገባ ነው በሽታ። እንዲሁ ይሄማ፣ ሌላ እንዲሁ ቆሻሻ አይደለም አው እንዲሁ ተግዚአብሔር ያካብዳል ስምህን ሁሉ ነው የሚያጠፋው። አንተ አሁን ሁነኛ ሀሳብ ያመጣህ ነው። ያ ስራ ነው የመጀመሩ ስራ ነው ይመጣል እንደው እኔማ መቼም እንግዲህ ከእርሻው ጎን ለጎን ዝም ብዬ ከመቀመጥኩ ብዬ ምን ሌላ ስራ ደግሞ እንፈልጋለና ደሞ ይሄ ስራ አይሆንም አዎ ይሄ ማሩ ይቅር አዎ የመጀመሪያውን ስራ ጀምር ጎን ለጎን እንደውም ደሞ ጊዜ አታገኝም እንጂ እኔ ወንድምህ አሯሯ ጭ ስለሚሸጠው ጊዜ አታገኝም ልሞትልህ ኧረ እንደው እሱማ ሌት ከቀን ነው እንጂ የምሰራ እኔ መብሬ እያለሁ ትሰራለህ ትሰጠኛለህ ባንዴ ወጥቼ አንተ ደሞ በጋ በዳርጌ

በዛሽ ጋር ቁጭ ብዬ ሳወጣ ሰው ሳወጣ ሰው የት ልግባ? ምን ስልሞ እንደው ተደረ ተዚህ ጀምሮ እየዳበሰ እየዳበሰ እየዳበሰ በኋላ ነበርኳላ ጋሽ ጉርፉን ለት ነው የምትለኝ

ቆራኒ ብቻ ነቀ። ምን ነው መብሬ ብር ይኖርሃል ዋ? እንጂ እንዴት ዋ እንዴት ብር ሳይኖርህ ነው እንዴ እንደዚህ አይነት ስራ ዋ ወረጋ በርብ እንዴ ብር ሲነሳ ዝም ብሎ ያንገፈግፋል። ዋ እንዴ ስራ ሲታሰብ እኮ ኪስም ወላ አንደበት ደርጀን አድርጎ ነው እ እኔ እንዴ አሁን እዚህ ሰፈር ከአንተ ውጭ ማን ዘንድ ይሄዳል?

መብሬ የት ታመጧለው? ገንዘቡንስ? የተሻልክ ሰው ትሆናል። መብሬ ምን እናርግህ? አውዝሮ ቢሆንም ካንተ የተሻለ ሰው ለዚህ ሰፈር ማን እንጠይቃለሁ? ቢሆንም የት ታመጧለው? ገንዘቡድ? አይ ንጋብርብር መቼም እንግዲህ አብዛኛው ሰው እዚህ ያለው ያ ዳምጤም ዝም ብሎ 50፣ 100 ኩንታል እጭናለሁ ይልባዱ ነው የሚያጓራብን። ዳኛቸው ነበር ያቺ ልጅ እንዶ ልቡን ወስዳ። ከማን እንጠይቃለሁ? መብሬ አይ ቢሆንም እኔ መብሬ አሁን ገንዘብ የሚባል ነገር ወረቴ ነው ያለኝ እንጂ ሌላ የለኝም። ያም ቢሆን እንደው ተዛች ስጠኝ ታልከኝ ደግሞ እንግዲህ ዝም ብሎ በብድር መልክ ካልሆነ እንደው ዝም ብዬ እንኳን አልሰጥም። ኧረ መብሬ ደግሞ እኔ ስመቼ ዝም ብለህ ስጠኛሉ። አይ አካሄዳለሁ ብዬ ነው። አካሄዳለሁ ስራው አካሄዳለሁ፣ ማለት ምንድን ነው አካሄዳለኝ? አይ አካሄዳለሁ። ያው ተፈራርመን በዚህ ቀን ልመልስ ብለህ ነው እንግዲህ። እሱማ እኔን ጠርጥረኝ ነው መብሬ? አይ አብረን ወደፊት ብዙ ነገር ልንሰራ ተነጋገርና? እንደዚህ ከሆነ እኔ ምን ጨቆኝ እሰጥሃለሁ። ግን በቅርቡ ወረቴ ስለሆነ በቅርቡ ነው የምትመልስ። እኔ እሑድ ቅዳሜ፣ እንደዚህ በባል ደግሞ ሰሰራራ እንደው በቀን ሁለት ነጠላ ብሰራ እንኳን በሳምንት ስንት ነጠላ እሰራለሁ? ያ ብር ተመልሶ በሳምንቱ እጅ ላይ ይገባል። ዞሮ የራስህን ብር ነው። ተንገራተት ብለህ ነው እንደው ጉድ ውስጥ ነው እንጂ አስገባኝ። ዞሮ ስትበሩአል ነው እንጂ አልከኝ። ሱማ አይ እኔማ እንደው እዚህ ሰፈር አሁን እንደው ስመላለስ ሀሳቡ እኮ ቢመላለስብኝ እኮ ነው በውስጤ። እግርህን ዘርግተህ እንደው እንደ ዘመናዊ እንደው ኮትህን ጣል አድርገህ፣ እኔ እኮ ጦጣ ዘሎ የማይጨርሰው ብር ይኖረዋል ይኖርዋል ላልሎኝ፣ እንደው አንድ ብር ሳይኖርህ ነው እንደዚህ ዋናው እኮ ሀሳቡ መምጣቱ ነው። አሁን አሁን ሀሳቡ አንበርብር እንደ ደላላ ሰው ትመስለኝ ነበር። ለካ ስድዬ ለባበስክ፣ ዝም ብለህ እንደው ተዚህ ግባ ባይባል ሰው ነህ ለካ። ተው እንጂ መብሬ፣ አሁን እኔ እንደው ብር በመጠየቄ ነው እንደዚህ? ዋ እንዴታ! ያን ሁሉ ስራ አለኝ ሀይለኛ ስራ ምናምን እንገናኝ፣ ንገናኝ፣ ማወራህ አለኝ ብለህ እንደዚህ። ሱማ ከዚህ በላይ ስራ ከዚህ በላይ ሙያ የት አለ? አሁን ካንተ ውጭ ማንን ነው ጠይቃሉ? አሁን እዚህ ሰው ለአንበርብር ስራ ሲታቀድ እኮ እንግዲህ ባንክ ሞልቶ እቤት ስትቀመጥ ድረስ ያለው ገንዘብ ጦጣ ዘሎ የማይጨርሰው ገንዘብ ያለው ሰው ነው ስራ የሚያስብ የተሻለ ስራ የሚያስብ። እሱማ እንዲሁ ሀብቱማ ነበረኝ እኮ ግን እንዲሁ ታውቃለ፣ እስር ቤት ገብቼ ስወጣ ምንም የተረፈ ነገር የለም። እንግዲህ ምን ላድርግ? ከዚያ በኋላ ያለው ነገር መቼም የምታውቀው ነው። አብረን ኖርን። ከእስር ቤቱ በኋላ እንጂ በፊትማ ሀብትማ ነበረ እኮ አሁን እሱማ ካለህም አንድ ስልሳ ሺህ ብር ነበር ወራክም አብሬ ሞቀኝ ላብላብ አለኝ እንጂ መብሬይ፣ ተው። አዎ ብሄድ ይሻላል ወይ? እንጂ መጨረስ ነው ጉዳያችን። ምኑን ጨረስ ነው? ስሳሽ ብርን ተመብሬት የታመጣሉ? አየር ባየሩ ንግዱ ጥሩ ነው እኮ ብለኝ ነበር እንደው። አይ ምኑን ጥሩ ሆነው አሁንማ። አይ ወዲህ ነው ወዲህ ነው እና እንዴት ነው የምታገኝልኝ ይመስላል? አራኔስ የታገኙአሎ ብለ ነው ቢሆንም ግን እንፈልጋለን። አንዱ እስከ መቼ ግን ብር እኮ በጣም ብዙ እኮ ነው። አንበር ብር እሱማ ማነገርከኝ ብዙ ነው። እንዶ መቼም ስራ ለመጀመር የሚያስፈልገኝ እንዶ ከኔም ጨማምሪ ይሆናል እኮ። አይ ተፈራርመን ተሆነ ችግር የለም ቤት ነው ተፈራርመን። ተፈራርመን አራጣ በዳሪ ነው የሚባለው። እውነት ነው አራጣ በዳሪ ታሁን ጃንበርብር፣ እንደውም ሁለተኛ እንዳትከተልኝ። እንደውም በቃ መብሬ፣ ምንድን ነው? ቆይ አራጣ አበዳሪ? የምን አራጣ አበዳሪ ነው? አይ እንደው ሲሉ ሰምቼ እኮ አንድ ቀን እንደው። ክላ ወዲያ መብሬ፣ ቆይ ጃንበርብር፣ ልቀቀኝ ብያለሁ። ቆይ መብሬ፣ መብሬ፣ ቆይ አራጣ አበዳሪ፣ ቆይ እባክህ፣ ምንድን ነው ተዚህ በላይ የምትለኝ? አይ እንደው ይቅርታ መብሬ፣ እንደው በሰላም ጠርቶ እንደዚህ ዋ አንበርብር፣ መብሬ እንዲሁ ሀሳቤን ተቀብለኸኝ፣ ይሄ ሀሳብ ሀሳብነቱን የለቀቀ እንግዲህ፣ ምንም ሳቲም ሳይኖርህ እኔ መብሬ መጥራት ነው። አሁን ስንት ሰው በሽልማት መልኩ ልስጥህ እያለኝ አንተ መብሬ ነው ሽልማቱ። በሽልማት መልኩ ምን ያህል ሰው በሰላም ጠርቶ እንደዚህ ያልሆነ የሆነ ሆኖ የሌላ ቀን አገኛለሁ እንገናኛለን። እንደሱ ይሻላል። ምን እኔንስ በል እንጂ እንግዲህ እሺ ብሎኛል እኮ ዝም ብሎ እንደው መግደር ደሮ እኮ በሰላም ጠርቶ የማወያይ ነገር አለኝ ብሎ አሁን እንደው ደሜን አፈለው እንጂ

በቃ በቃ እንግዲህ ማለቀም አንደዚህ፣ እንደው ደህና ሰው መስሎኛ፣ ደህና ሰው ወሮ በላ እንደው አንኛ ዋነኛ ጭበርባሪ ነው። መብሬ እኔ ደሞ ፈላልግለታለሁ እያልኩ አሁን እኮ እንደው ትላምጣለት እያልኩ አሁን እዚህ ነበር፣ ብዙ ነበር እኮ ደሞ ማን ጠግቦሽ ምን ብላኝ ነበር በለኝ እንዳሰጠው እንዴው ዝም ብለ እንዴት እንዳላየ ሹልክ ብለ ነው ማለት። አንቺ አሁን ክፋት ይዞሽ ነው እንዴው፣ ምቀኝነት ነው ምን ምን ሆነሽ ነው? አሁን እንደዚህ ብሰጠው እኔ እኮ ሞተ ዱላሽ ይላል ነው